ኢስላምን ዘንግቶ በአደባባዩ ብክለት ተንሰራፍቶ ወንጀል ተበራክቶ ኢስላም ተዘንግቶ እንደ ጽድቅ ተቆጥሮ ከሃዲያንን መምሰል እነሱን መከተል የገባው ነው ሲያስብል ዲኑን ከያዘማ ሱናን ተከትሎ ስያሜ ይቸራል አክራሪ ነው ተብሎ ዲኑን በመያዙ ብዙ ይንቋሸሻል፣ በዘመኑ ሰዎች ፋራ ነው ይባላል። ከዚህ ተቃራኒ ዱንያን ያጠበቀ በስመ ሙስሊም ሆኖ ቀልቡ የደረቀ የገባው አራዳ ነቄ ነው ይባላል፣ እሱም ተመችቶት እዛው ይዋልላል። ብዙ ወጥመዳሉ ለኛ ለሙስሊሞች ከአላህ እንድንሸሽ መንገድን ገፋቾች ከነዚህ መካከል ጥቂቱን ስንጠራ ከፊልሙ ሙዚቃው ጫቱና ሲጋራ ተቆጣጥረውናል ከኛ ድክመት ጋራ ዚና ይፋ የወጣ አየን በየተራ። የዴናችን ማገር ወጣቱ ሲከስር ዲኑን ችላ ብሎ ስልኩን ሲያዘወትር ስልኩ ላይ ተጥዶ ጀማ ሰላት ሲያልፈው! ቁርአን ላንዳፍታ መክፈቱ ሲሳነው ኒካህን ሳይፈልግ መጀናጀን ሲያምረው ከኢስላም መራቁ እርድና ሲመስለው አይዞህ በርታ ሲሉት ከሃዲያን በጋራ ሊከቱት ፈልገው ወደ ጥመት ጎራ ከቶ የት ሊመጣ ከዚህ በላይ ክስረት ጭራሹን ያልታየ ባለፉት ዘመናት። ልቡ ተጸጽቶ መንገዱን ካልያዘ ዲኑን ችላ ብሎ ነፍሱን ከታዘዘ በወጥመዱ ገብቶ ተሸናፊ ይሆናል ከዛም በአኺራ ጀሃነም ይገባል። አላህ ይጠብቀን ከዱንያ ፈተና ከወንጀሎች ሁሉ እናም ከጅህልና